አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም። ግንቦት 16 በዚች ቀን እውቀትን ከልቡ ያፈለቀ የኢየሩሳሌሙ ሰው የአልዓዛር ልጅ ኢያሱ ሲራክ አረፈ። እርሱም በጥንተ ትንቢቱ የባህር አሸዋን፣ የዝናም ጠብታን፣ የዘመንን ቁጥር ማን ቆጠረ? አለ። ከአብ ጋር ስላለው አንድነት የጥበብ አኗኗር ከዓለም መፈጠር በፊት ነው። ለጥበብ መገኛዋ ለማን ተገለጠ? የጥበብ ምክሯንስ ማን አወቀ? በእግዚአብሔር ዙፋን ላይ የምትቀመጥ እጅግ የምታስፈራ ናት አለ። ሁለተኛ፣ እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኳት፣ በሰማያትም እንወራለሁ፣ ዙፋኔንም በደመና ምሰሶ ላይ ዘረጋው። ብቻዬንም በሰማይ ዳርቻ ዞርኩ ከውቅያኖስም ጥልቅ ውስጥ ማረፊያ እፈልጋለሁ። በባሕሩ ውሃ ላይ ሁሉ ተመላለስኩ አለች አለ። ስለ ወልደ እግዚአብሔርም ሰው መሆን እንዲህ አለ እግዚአብሔር በያዕቆብ ዘንድ ደሪ፣ በእስራኤልም ዘንድ ተዋረሽ አለኝ አለች። ደግሞ ስለ መድኃኒታችን ሞትና ስለ አይሁድ መጥፋት በውጥመዱ ይጠመዳሉ የመሞቻቸው ጊዜም ሳይደርስ ይሰጥማሉ አለ። ስለ ንስሓና ከንስሓ በኋላ ወዳጢአት ስለመመለስ እንዲህ አለ ከታጠፉ በኋላ ቆሻሻን መዳሰስ ምን ይጠቅማል? ደግሞ ስለ ቤተ ክርስቲያን መታነስ ስለ ሕዝብ እንዲህ አለ፦ አቤቱ በስም የተጠሩና በበረከት ያበዛቸው ወገኖችን ይቅርበል። በመመስገኛ እና ማደሪያ የሆነች አገር ኢየሩሳሌምንም ይቅርበል። የቃልንም በረከት በጽዮንና በልጆቿ ላይ ምላ። ስለ ሹማምንትና ስለ ሰባቱ ማድረጋት ሲናገር እንዲህ አለ፦ ሰባቱን ኃይሎች የተቀበለች የሰው ሰውነቱ ጉበኛ ናት። ከዚህም ከዚህም ሁሉ ጋራ መንገድን ያቀናል ዘንድ ወደ ልዑል እግዚአብሔር ጸልይ። ስለ ጻድቃን ስለ ጻድቃንም እንዲህ አለ የጻድቃን ልጆች በዱር ጠል የዱር አበባ እንዲያብብ እንዲሁ ብቀሉ አብቡም፣ እንደ ሊባኖስም መዓዛ መዓዛችሁ እንዲሁ የጣፈጠ ይሁን። ዳግመኛም የእግዚአብሔርን ስራ ሲያስብ እንዲህ አለ የሰማይን ንጹህ ጾታና ጽናቱን ብርሃኑንም ያሳይ ዘንድ በሰማይ ገጽ ላይ ፀሐይን ማውጣቱን በቀትርም ጊዜ አገሩን ማቃጠሉን አስቦ እንደ ምድጃ እሳት የሚነድ ላቦቱን ማን ይቃወመዋል? የፀሐይ ዋይ ሶስተኛውም ተራሮች ያቃጥላቸዋል። ከእርሱም የእሳት ወላፈን ይወጣ አላለ። ጨረቃም ላለም ምልክቱ ነው። በእርሱም የዘመናት የበዓላት ምልክት ይታወቃል። ስለ ከዋክብትም የሰማይ ጌጦቿ የከዋክብት ብርሃናቸው ነው በእግዚአብሔር ቅዱስ ፈቃድ እንዲሁ ያበራሉና በስርዓታቸውም ጸንተው ከልካቸው ሳይፋለሱ፣ ሳይሳሳቱ ጸንተው ይኖራሉና አለ። ስለ ቀስተ ደመናም ተናገረ። ቀስቶን አየው፣ ፈጣሪውንም አከበረ። ብርሃኑ መልካም ነውና የልዑል ስልጣንም ያዘጋጀዋል። ስለ በረድና መብረቅም ተናገረ። ስለ እርሱ ትእዛዝም በረድ ይዘንማል። በቃሉም መብረቅ ይፈጠራል። ደመናትም እንደ አእዋፍ ይበራሉ። ነፋስም በእርሱ ፈቃድ ይነፍሳል። የነጎድጓድም ድምፅና ብልጭልጭታ ምድርን ያስፈራ ያስፈራታል። አውሎውና ውርጩ ነፋስ ያስጨንቃል። ሰማይን እንደ ብረት ልብስ የሚሸፍነው እንደ ስለታም የብርጭቆ ስባሪ ብለጨለጫል አለ። ስለ ዝናምም ተናገረ። ዝናም የወረደ እንደሆነ ምድርን ደስ ያሰኛታል። በትእዛዙም ባህር ይደርቃል አለ። አባቶቻችን አባቶችንም በተሰጣቸው ሀብት ሲያመሰግናቸው ሄኖክ እግዚአብሔርን ደስ እንዳሰኘው፣ ኖህም ጻድቅ ሁኖ እንደተገኘ፣ አብርሃም ታማኝ እንደሆነ፣ ይስሐቅ ለሰው ሁሉ የሚጠቅም በረከት እንደተሰጠው፣ ለያይቆብ በቸርነቱ እንደተገለጠለት፣ አስራ ሁለቱንም ነገድ እንደወደዳቸው፣ በሰውና በእግዚአብሔርም ዘንድ እንደተወደዱ፣ ሙሴንም ስም አጠራሩ የከበረ የመላይትን ብርሃን መልኩና ስም አጠራሩ የሆነ አለ ወንድሙ አሮንንም የዘላለም ሕግን እንደሰራለት በልብሰ ተክኖና በወርቅ አክሊል እንዳስደነቀው አለ ሹመቱ ሹመቱ ሶስተኛ የሚሆን የአልዓዛር ልጅ ፊናስንም አወደሰ። የነዌ ልጅ ኢያሱ ለእስራኤል ልጆች የርስታቸውን ምድር እንዳወረሳቸው እጁንም ባነሳ ጊዜ እንደተመሰገነ ሳሙኤልንም በእግዚአብሔር ዘንድ የተወደደ እንደሆነ ናታንንም በዳዊት ዘመን ትንቢት እንደተናገረ ዳዊትንም ታናሽ ሆኖ ሳለ አርበኛውን ጎልያድን እንደ ገደለው አመስግኖት አልሰሎሞንንም በሰላም ወራት እንደነገሰ ነገሰ ኤልያስንም ሙት እንዳስነሳ ኤልያስንም ሙት እንዳስነሳ እሳትም እሳትም ከሰማይ እንዳወረደ ራሱም በእሳት ሰረገላ በእሳት ፈረሶች እንዳረገ ኤልሳዕም በዘመኑ ጠላቶቹን እንዳስደነገጡት ሁለት ሙታኖችንም እንዳስነሳ አንዱን በሕይወት ሳለ፣ አንዱን ከሞት በኋላ እስቃያስንም አገሩን አጽንቶ እንደጠበቀ የፋርስንም ሰራዊት በጸሎቱ አጥፍቶ ስለ አገራቸው ሲሆን የሚያለቅሱትን ደስ እንዳሰኛቸው ርኩሰትንና አጢአትንም እንዳስወገደ ኢዮስያስንም የየ የኢዮስያስም አጠራል መልካምን ነው እንዳለው ኤርምያስንም ከእናቱም ማሕፀን ጀምሮ እንዳከበረው ሕዝቅኤልንም የእግዚአብሔርን ጌትነቱን እንዳየ ዘሩባቤልንም በቀኝ እጅ እንዳለህ ሀቲም ቀለበት ነው እንዳለው አስራ ሁለቱ ነቢያትንም በየቦታቸው አጽማቸው እንደሚለመልም ሆሴና ነምያንም የወደቀች ቅጥርን አንስተው ጠቃሚ ስራ እንደሰሩ፣ ዮሴፍንም እርሱን የመሰለ ደግ ሰው እንዳልተወለደ፣ ኖህንም ኖህናስ የምንም ክብራቸው ከሰው ሁሉ እንደሚበልጥ፣ አዳምንም በፍጥረት ሁሉ ላይ ንጉሥ እንደሆነ፣ ስምዖንን በዘመኑ ቤተ መቅደስ እንደታነጸ፣ በዙብ ከምርኮ መመለስ እንደተመሰገነ፣ በመጽሐፉ መጨረሻም በሁሉ ቦታ ታላላቅ ሥራ የሚሠራና ዕድሜያችንን የሚያስረዝም እግዚአብሔር አምላካችን አምላክን አመስግኑት አለ። ይህንንም ተናግሮ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብ ለሲራቅ ፍጹም ወልደ አላዛር ዘኢየሩሳሌም ቆሪ ርማይ ከመያጥፎ ለፊይም ያጥፍ ይቤ መጽቶ ብእሲድቁም አጣው ሆ ሙለሥጋ ወደም። በዝችም ቀን የወንጌላዊ ቅዱስ ዮሐንስ መታሰቢያ ነው። በስያና በኤፌሶን በዙሪያቸው ባሉ አገሮች ሁሉ ስለ መስበኩና ከባር በመስጠም በመስጠምም ወደ ፈጣሪያቸው እግዚአብሔር እስከመለሳቸውና የክብር ባለቤት ጌታችን በእጆቹ ላይ የሚያደርገውን ታምራት በትምህርቶቹም ከሰይጣን ወጥመድ እስከ አዳናቸው ድረስ ጣዖታትን ከሚያመልኩ ከክፎች ሰዎች ስለደረሰባቸው መከራ በሸመገለም ጊዜ ወንጌልን ጻፈላቸው። ሦስቱ ወንጌላውያን ያስቀሩትን እስከሚጽፍ መንፈስ ቅዱስ አነሳስቶታልና፣ የወልድንም አናኗሩንና ሰው መሆኑን ዓለም የማይወስነውንም ታምራቱን ከዚህም በኋላ ወደ ሰማይ እንደወጣና በሰማይ የሚኖሩ የመላእክት ሰራዊት ሰራዊታቸውን አይቶ በአቡቀለምሲስ የሚባለውን ጻፈ። ለስብከቱም የበዓሉ መታሰቢያ ሊሆን ግብፃውያን ይህን ሠሩ። ዳግመኛም በእስክንድሬ አገር ውስጥ ቤተ ክርስቲያኑ የከበረችበት ቀን ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ ሐዋርያ ጸሎት ይማረም በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቅዳሴ ቤት ከበለ እስክንድርያ ሀገር እላነ ጽዋኬ ነው ተጠበብተ ምክር ወንዘተበግ ዮሐንስ ውስተ መቃብር ታባይ ከተሰወር ከበሥልጣነ ኃይል ወመንክር ባህቱ ልብስ ከዘተርፈ ለዝክር ሰላም እለ ከሶበ ሰማይ ከአዋዴም ቃል ወንጌል ዘወርቅ እንበለተምያን ወመፍዴ ዮሐንስ ዘኮን ከበንተ ጽርቅ